አሜሪካ በኢራን የኑክሌር ተቋማት ላይ ታሪካዊ ያለችውን የአየር ጥቃት መሰንዘሯን ተከትሎ ቴሄራን ለከፍተኛ በቀል ራሷን እያዘጋጀች ትገኛለች። አሜሪካ ለዜጎቿ የኢራን ኢላማ ልትሆኑ ስለምትችሉ ተጠንቀቁ ስትል አሳስባለች። ጅቡቲን ጨምሮ በርካታ የአሜሪካ የጦር ሰፈሮች የሚገኙባቸው ሀገራት በኢራን ሚሳኤል ሊመቱ እንደሚችሉ ተገልጿል። እስራኤል ዛሬም ለሁለተኛ ቀን በትላንቱ ጥቃት ደስታዋን እየገለጸች ትገኛለች። ኔታንያሁ ወደ ቤተ መቅደስ ተጉዘው እየተካሄደ ባለው ውጊያ ከፈጣሪ መለኮታዊ እርዳታን የጠየቁበትን ብሎም ለአሜሪካው ፕሬዝደንት ደህንነት ልዩ ጸሎት አድርሰዋል ተብሏል። የኢራኑ ፕሬዝደንት መስኡድ ፔዘሽኪያን ትላንት በቴሄራን ከሰልፈኞች ጋር አደባባይ ታይተዋል። እንደምን አላችሁ፣ ክብራን ቤተሰቦቻችን። ይህ ጂ ኤም ኤን ኢትዮጵያ ነው። እንኳን ደህና መጣችሁ። በበርካቶች ጥያቄ መሰረት ወቅታዊ የዓለም አቀፋዊ ጉዳዮች ላይ ያተኮሩ ዘገባዎችን ይዘን መጥተናል። አብራችሁን ቆዩ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ሊያርፉ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ። ከስቱዲዮ እስከ ባለ አራት መኝታ ድረስ በ8% ቅድመ ክፍያ ብቻ ማለት ነው። ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 64 ባንክ ብድር አመቻችተን እነሆ ብለናል። ለዲያስፖራዎች በዲኤችኤል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገንልዎታል። አፓርትመንቶቻችን እየቀረሽ የማይባሉ ናቸው። አምስት ሊፍቶች አምስት የመዋኛ ገንዳ በቂ የመኪና ማቆሚያ ቴራስ ለበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ ዲኤምሲ ሪል ስቴት ባለፉት 24 ሰዓታት ውስጥ የታዩ ክስተቶች የኃይል ሚዛኑን ሊቀይሩ የሚችሉና ከባድ አንድምታ ያላቸው ናቸው የጦርነት ነጋሪት ከመቼውም ጊዜ በላይ ከፍ ባለ ድምቀት እየተጎሰመ ይገኛል። ዲፕሎማሲያዊ መድረኮችም በወታደራዊ ዛቻዎች ተተክተዋል። አሜሪካ በኢራን የኑክሌር ተቋማት ላይ የፈጸመችው ያልተጠበቀ የአየር ጥቃት ለዓመታት ሲብላላ የነበረውን የኢራን አሜሪካ ፍትጊያ ወደ ግልጽ ወታደራዊ ፍጥጫ እየቀየረም ይመስላል። ኢራን ያለኝን አቅም ሁሉ አስተባብሬ አሜሪካን በቀላለው እያለች ትገኛለች። ይህን ጥቃት ተከትሎ መግለጫ የሰጡት የአሜሪካ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪው ማርኮ ሩቢዮ የተወሰደው እርምጃ የማይቀርና አስፈላጊ ነበር ብለውታል። ለፎክስ ኒውስ በሰጡት ቃለ መጠየቅ የኢራን መንግስት የኒኩለር ጦር መሳሪያ ባለቤት እንዳይሆን ለመከላከል ቃል ገብተን ነበር፣ ይህንን ቃላችንን በተግባር አሳይተናል ብለዋል። ሩቢዮ ከዚህም አልፈው ለቴራን ጠንካራ ማስጠንቀቂያ ሰጥተዋል። የአሜሪካ ወታደራዊ ብቃት ምን ያህል እንደሆነ እንዲገነዘቡ ማቅረቡ ትፈልጋለው ያሉት ሩቢዮ የዓለም ኩሌታ ርቀት ላይ ወደሚገኝ ቦታ ኃይላችንን አንቀሳቅሰን የኢራንን የአየር ክልል ሰንጥቀን ገብተን ኦፕሬሽኑን ፈጽመን አንድም ጥይት ሳይተኮስብን ወጥተናል። እነሱ መመታታቸውን እንኳን ያወቁት የአየር ክልላቸውን ጥለን ከወጣን በኋላ ነው። ስለዚህ የበቀል እርምጃ ለመውሰድ ቢያስቡ በታሪካቸው የሚሰሩት ትልቁ ስተት ይሆናል። ይህንን በድጋሚ እንዲያጤኑ ተመክራለሁ ሲሉ ተናግረዋል። ይህ ንግግር ለኢራን ብቻ ሳይሆን ለወዳጆቿም የተላከ ግልጽ የኃይል ማሳያ መልእክት ነበር ተብሏል። በኢራን በኩል ግን ምላሹ የቁጣና የበቀል ሆኗል። ጥቃቱን ተከትሎ ከኢራን ወደ እስራኤል ያቀኑ በርካታ ባልስቲክ ሚሳይሎች ጉዳት ማድረሳቸው አልቀረም። የእስራኤል መከላከያ ሰራዊት አብዛኞቹን በአየር ላይ እንዳመከነ ቢያስታውቅም ጥቂቶቹ ግን በቴላቪቭ በሚገኙ ሕንጻዎች ላይ ጉዳት ማድረሳቸው ተዘግቧል። ኢራን በውጭ ጉዳይ ሚኒስትሯ በኩል የዲፕሎማሲው መንገድ መዘጋቱን በይፋ አውጃለች። ጠላቶቻችን ወደ ድርድር እንድንመለስ የሚያቀርቡት ጥያቄ አሁን ቦታ የለውም። የዲፕሎማሲው በር ሙሉ በሙሉ ተዘግቷል። ኢራን በቀሏን ሳትመልስ ምንም አይነት ንግግር አይኖርም። አሜሪካ ለዓለም አቀፍ ሕግጋት አንዳችን ቦታ ችሎታ እንደሌላ ታሳይታለች የምታውቀው የኃይልና የዛቻ ቋንቋን ብቻ ነው ሲሉ ምላሹ አይቀሬ መሆኑን አስረግጠዋል። የኢራን የውጭ ጉዳይ ሚኒስትር ከትላንቱ የአሜሪካ ጥቃት በኋላ በክሬምሊን ከሩሲያው ፕሬዚደንት ጋር ለመገናኘት ምሽቱን ሞስኮ ገብተዋል። ፕሬዚደንት ማስኡድ ፔዘሽኪያን አሜሪካ በኢራን የኒኩሌር ተቋማት ላይ ለፈጸመችው ጥቃት መቀጣት አለባት ሲሉ ዝተዋል። ትሄራን ምላሿን በምታዘጋጅበት በዚህ ወቅት ዓለም አቀፍ ውጥረት እየጨመረ ነው። ፕሬዚደንቱ ከፈረንሳዮቻቸው ኢማኑኤል ማክሮን ጋር ባደረጉት የስልክ ውይይት አሜሪካውያን ለፈጸሙት ወረራ ተመጣጣኝ ምላሽ ሊያገኙ ይገባል ማለታቸውን የኢራን ይፋዊ የዜና ወኪል ኢርና ዘግቧል። ይህ መግለጫ ኢራን ጠንካራ ምላሽ ለመስጠት ዝግጅት ላይ ትገኛለች የሚለውን ግምት ይበልጥ አጠናክሮታል። የዓለም ማህበረሰብም ኢራን ቀጥሎ ምን አይነት እርምጃ እንደምትወስድ በከፍተኛ ትኩረት እየተከታተለ ይገኛል። ይህ በእንዲህ እንዳለ የአሜሪካ መንግስት በተለይ መካከለኛው ምስራቅ ለሚገኙ ዜጎቹ ማስጠንቀቂያ አውጥቷል። የውጭ ጉዳይ መስሪያ ቤት በእነዚህ ሀገራት የሚገኙ የአሜሪካ ዜጎች ለቀው እንዲወጡ ያዘዘ ሲሆን ሌሎች ዜጎችም ጉዟቸውን እንዲገድቡ አሳስቧል። የአሜሪካ የሀገር ውስጥ ደህንነት መምሪያም አሜሪካ ውስጥ ሊደርሱ ስለሚችሉ ጥቃቶች ማስጠንቀቂያ ሰጥቷል ተብሏል። ዘገባዎች እንደሚያመለክቱት የኢራን መንግስት በአሜሪካ ላይ ጠንካራ ምላሽ እንዲሰጥ ከውስጥም ከውጭም ከፍተኛ ጫና ውስጥ ይገኛል። ኢራን አጸፋውን ካልመለሰች በሀገር ውስጥም ሆነ በቀጠናው ያላትን ተአማኒነት ልታጣ ትችላለች ተብሎ ይታመናል። በሌላ በኩል ማንኛውም ትልቅ እርምጃ ከአሜሪካና ከአጋሮቿ ጋር ያለውን ግጭት ወደ ከፋ ደረጃ የማሳደግ አደጋ እንዳለው ይገለጻል። የኢራኑ ፕሬዚደንት ማሱድ ፔዘሽኪያን ራሳቸው ትላንት በትሄራን በተካሄደው የአሜሪካን ጥቃት የሚያወግዝ ታላቅ ህዝባዊ ሰልፍ ላይ በአካል በመገኘት ከህዝባቸው ጋር ነው ቁጣቸውን ገልጸዋል። የመንግስት ቴሌቪዥን ፕሬዝደንቱ በማዕከላዊ ቴህራን ክፍል በሚገኝ አደባባይ በህዝቡ መሃል ሲያልፉ የሚያሳይ ምስልን አስተላልፏል። ሰልፈኞቹ ጡጫቸውን ወደ ላይ ሰንዝረው በቀል በቀል የሚል መፈክር ሲያሰሙ ታይተዋል። ይህ የፕሬዝዳንቱ እርምጃ በመንግስትና በህዝቡ መካከል ያለውን የአንድነት ስሜት ለማሳየት የታለመ ነበርም በሚል ተገልጿል። ኢራን ይህንን ግጭት በቀላሉ የምትመለከተው አይመስልም። እንደውም የኢራን መንግስት ከእስራኤል ጋር ከሁለት እስከ ስድስት ወራት ሊቆይ ለሚችል ጦርነት ራሱን ማዘጋጀት መጀመሩን የሚገልጹ መረጃዎች እየወጡ ይገኛል። ይህም ቴህራን ሁኔታውን የአጭር ጊዜ ግጭት አድርጋ ሳይሆን ወደ ረጅምና ሰፊ ቀጠናዊ ጦርነት ሊያመራ የሚችል ከባድ ፍጥጫ አድርጋ እየተመለከተች መሆኑን የሚያሳይ ግልጽ ምልክት ነው ተብሏል። የኢራን መንፈሳዊ መሪ የአያቶላ አሊ ሀምኒያ አማካሪ የሆኑት አሊ ሻምካኒ ምንም እንኳን የአሜሪካ ጥቃት ቁልፍ በሆኑ የኒኩለር ተቋማት ላይ ቢፈጸምም አገራቸው የበለጸጉ የዩራኒየም ክምችቷን አሁንም እንደያዘች ተናግረዋል። ሻምካኒ በኤክስ ገጻቸው ላይ የኒኩለር ተቋማት ቢወድሙም ጨዋታው አላለቀም፣ የበለጸጉ ቁሶች፣ የሀገር በቀል እውቀቱና ፖለቲካዊ ቁርጠኝነቱ አሁንም አሉ ሲሉ ጽፈዋል። አክለውም ፖለቲካዊና ኦፕሬሽናል የበላይነቱ አሁን ያለው ብልህ በሆነ መንገድ በሚጫወተውና በጭፍን ጥቃት በማይሰነዝረው ወገን እጅ ነው። አስገራሚ ክስተቶች ይቀጥላሉ ብለዋል። የአሜሪካው ኒውዮርክ ታይምስ ጋዜጣ አንድ የአሜሪካ ባለስልጣንን ጠቅሶ እንደዘገበው የአሜሪካ ወታደራዊና የመረጃ ቡድኖች በኢራን የሚደገፉ ሚሊሻዎች በኢራቅና ምናልባትም በሶሪያ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት ለመሰንዘር ዝግጅት እያደረጉ መሆኑን የሚያሳዩ ምልክቶችን አግኝተዋል። በአሁኑ ሰዓት ከ40 ሺ እስከ 50 ሺ የሚደርስ የአሜሪካ ወታደር በመካከለኛው ምስራቅ በሚገኙ ከ18 በላይ የተለያዩ የጦር ሰፈሮች ውስጥ እንደሚገኙ እንደሚገኙም ዘገባው አክሏል አነስተኛው ሀገር ጅቡቲም በኢራን ጥቃት ኢላማ ውስጥ ሊገቡ ከሚችሉ ሀገራት ትመደባለች። በማህበራዊ ሚዲያ የተሰራጩ ምስሎች ኢራን ግዙፍ የሆኑ የባለስቲክ ሚሳይሎችን በከባድ ወታደራዊ ጥበቃ ስር ስታንቀሳቅስ ማሳየታቸው ተነግሯል። የቴህራን መንግስትም ካሁን በኋላ ካሜሪካም ሆነ ከእስራኤል ጋር የሰላም ንግግር የለም ድርድሩ የሚካሄደው በኃይል ነው የሚል መግለጫ አውጥቷል። ኢራን ለረጅምና ለሚባባስ ግጭት ራሷን እያዘጋጀች መሆኑን ይህ ያሳያል። የአሜሪካ የሀገር ውስጥ ደህንነት መምሪያ ዲኤችኤስ በኢራን ግጭት ምክንያት አሜሪካ ውስጥ የሽብር ጥቃት ስጋት ከፍ ብሏል ሲል መግለጫ አውጥቷል። ኤንቢሲ ኒውስ እንደዘገበው ደግሞ ኢራን ባለፈው ሳምንት በካናዳ በተካሄደው የቡድን ሰባት ስብሰባ ላይ በአሸማጋይ በኩል ለፕሬዝዳንት ትራምፕ በላከችው መልእክት አሜሪካ ጥቃት ከፈጸመች በአሜሪካ ውስጥ የሚገኙ ድብቅ የሽብር ቡድኖችን እንደምትጠቀም አስጠንቅቃ ነበር ተብሏል።

እሁድ ምሽት የአሜሪካ ጥቃት ከተፈጸመ ከሰዓታት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለቤታቸው ሳራ ኔታንያሁን አስከትለው ወደ ኢየሩሳሌም ምዕራባዊ ግድግዳ በማምራት ለአሜሪካ ድጋፍ የምስጋና ጸሎት አድርሰዋል። የባለስልጣናት መግለጫ እንዳመለከተው ጠቅላይ ሚኒስትሩ ከኢራን ጋር እየተካሄደ ባለው ጦርነት ፈጣሪ መለኮታዊ ጣልቃ ገብነትን እንዲያደርግ ጠይቀዋል። በተጨማሪም ለአሜሪካው ፕሬዚደንት ደህንነትም ልዩ ጸሎት እንዳቀረቡ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ቴላቪቭ በሚገኙ ጎዳናዎች ላይ የዶናልድ ትራምፕን ምስል ያዘልና ፕሬዚደንቱን እናመሰግናለን የሚሉ ጽሑፍን ያዘሉ ግዙፍ ባነሮችም ተሰቅለው ታይተዋል። በተጨማሪም የጥንታዊቷ ኢየሩሳሌም ከተማ ቅጥሮች ምሽት ላይ በእስራኤልና አሜሪካ ሰንደቅ ዓላማዎች ቀለማት ሲያበሩ አምሽተዋል። ይህም የሁለቱን ሀገራት ጥምረት የሚያሳይ ጠንካራ ምስላዊ መግለጫ ነበር። በርካታ ሀገራት ሩሲያና ቻይናን ጨምሮ ከአንድ ቀን በፊት ትራምፕን ለኖቬል ሽልማት ያጨችው ፓኪስታን ጭምር የአሜሪካን ጥቃት አጥብቀው ሲኮንኑ፣ በአንጻሩ ደግሞ ሪያድ ለዘብተኛ አቋሟን ያንጸባረቀችበትን መግለጫ አውጥታለች። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁኔታው እንዳሳሰበው ገልጾ ሁለቱም ወገኖች ከማባባስ ድርጊት እንዲቆጠቡ ጠይቋል። ነገር ግን መግለጫው የአሜሪካን ጥቃት ከማውገዝ መቆጠቡ የሪያድን ስስ አቋም የሚያሳይ ነበር። ምሽቱን ተመድ ባካሄደው አስቸኳይ ስብሰባ ላይ አሜሪካንና እስራኤል ውግዘት አስተናግደዋል። ሩሲያ ታሪክ አሜሪካን ምንም አላስተማራትም ተማራትም ስትል በጠንካራ ቃላት ተችታለች። በዚሁ ስብሰባ ላይ ሩሲያ፣ ቻይናና ፓኪስታን ያለምንም ቅድመ ሁኔታ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል። በተቃራኒው የእስራኤል የተመድ አምባሳደር መላው ዓለም አሜሪካን እናመሰግንሻለን ማለት አለበት ሲሉ እርምጃውን አሞካሽተዋል። በአሜሪካ ግን የፕሬዚደንት ዶናልድ ትራምፕ እርምጃ ተቃውሞም ድጋፍም አስተናግዷል። ዴሞክራቶች ፕሬዚደንት ትራምፕ በኢራን የኒኩለር ተቋማት ላይ ቦምብ እንዲጣል ከወሰኑ በኋላ ከስልጣን እንዲነሱ ጠይቀዋል። እርምጃውንም ህገ መንግስታዊ ያልሆነ ሲሉ አውግዘውታል። በርካታ የዴሞክራት ህግ አውጪዎችና ቢያንስ አንድ ሪፐብሊካን ወታደራዊውን እርምጃ ሲያወግዙ ታዋቂ ሪፐብሊካን ግን እርምጃውን አሞግሰው ኢራንን ወቅሰዋል ትራምፕ ያለ ኮንግረስ ፍቃድ ኢራን ላይ ቦምብ ጥለዋል ይህም ህገ መንግስቱንና የኮንግረሱን የጦርነት ስልጣን እየጣሰ ነው ሲሉ ዴሞክራቷ ኦካሲዮ ኮርቴዝ ንግግር አሰምተዋል ትራምፕ በችኮላ ለትውልዶች ሊተርፍ የሚችል ጦርነት የመጀመር አደጋ ውስጥ ከቶናል ይህም እሱን በግልጽ ከስልጣን ለማውረድ በቂ ምክንያት ነው ብለዋል። የምክር ቤቱ የዴሞክራት መሪ ሐኪም ጄፍሪስም የትራምፕ አስተዳደር ይህ ወታደራዊ እርምጃ ለምን እንደተወሰደ ለአሜሪካ ህዝብ የማስረዳት ከባድ ሸክም አለበት ብለዋል። በዚህ ወታደራዊ እርምጃቸው ለሚመነጩ ማናቸውም አሉታዊ ውጤቶች ሙሉና አጠቃላይ ኃላፊነት የሚወስዱት ዶናልድ ትራምፕ ይሆናሉም ብለዋል። ኢራን ለእንዲህ አይነቱ ኦፕሬሽን ምላሽ ለመስጠት አሜሪካን ማጥቃት ብትችል በኔትዋን አንቀጽ አምስት መሰረት በአንድ አባል ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ ይቆጠራል፣ በሚለው መሰረት ሌሎች እንዲነሱባት ያደርጋታል ወይ የሚለው እያነጋገረ ይገኛል። በዚህ ጉዳይ ዙሪያ ትላንት ጥያቄ የቀረበላቸው የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር መልስ ከመስጠት ተቆጥበዋል። እንደ ስካይ ኒውስ ዘገባ ምሽቱን በአሜሪካ ዋና ዋና ከተሞች የጸረ ጦርነት ሰልፎች ተካሂደዋል። በዋይት ሀውስ ደጃፍ ላይ በተደረገው ሰልፍም የትራምፕን ጥቃት የጦር ወንጀል ሲሉ ጠርተውታል። በኒውዮርክ ታይምስ ስኩዌር የተሰባሰቡ ሰልፈኞችም የአየር ጥቃቱን ዓለም አቀፍ ሕግንና የአሜሪካን ሕገ መንግስት የጣሰ ነው ሲሉ አውግዘዋል። የሰልፉ አዘጋጆች ባውጡት መግለጫ ትራምፕ እርምጃ ግልጽ የጦር ወንጀል ነው ብለውታል። ትራምፕ በምርጫ ቅስቀሳቸው ወቅት የማያልቁ ጦርነቶችን አስቆማለሁ ብለው የገቡትን ቃል አፍርሰዋል ሲሉ ወንጀል አሰምተዋል። በመጨረሻም የቀድሞው የሩሲያ ፕሬዝዳንትና የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር የሆኑት ዲሚትሪ ሜድቬዴቭ ትራምፕ አሜሪካን ወደ አዲስ ጦርነት ከቷታል ካሉ በኋላ በርካታ ሀገራት ለአሜሪካ ጥቃት ምላሽ የራሳቸውን የኒኩለር ጦር ጭንቅላት በቀጥታ ለኢራን ለማቅረብ ተዘጋጅተዋል ሲሉ አስደንጋጭ መግለጫ ሰጥተዋል። ሜድቬዴቭ በቴሌግራም ገጻቸው ላይ ባሰፈሩት ጽሁፍ ኢራን የኒኩለር ቁስ ማበልጸጓን ብሎም ለወደፊቱ የኒኩለር ጦር መሳሪያዎችን መያዟ የማይቀር ጉዳይ ነው ብለዋል። የቭላዲሚር ፑቲን የቅርብ አጋር የሆኑት ሜድቬዴቭ አሁን ያለውን ሁኔታ ሲገልጹም የኢራን የፖለቲካ ስርዓት ከጥቃቱ ተርፏል፣ ምናልባትም ይበልጥ ጠንክሮ ወጥቷል። የሰላም ፕሬዚደንት ተብሎ ይሞገስ የነበረው ዶናልድ ትራምፕ አሁን አሜሪካን ወደ ሌላ ጦርነት ከቷታል። በዚህ ከቀጠለ ትራምፕ የተመኘውን የኖቤል የሰላም ሽልማት አያገኝም፣ ሊረሳው ይችላል ሲሉም አክለዋል። ትራምፕ ለረጅም ጊዜ የኖቤል የሰላም ሽልማት ማሸነፍ እንዳለባቸው ሲናገሩ የቆዩ ሲሆን በቅርቡም በፓኪስታን ለሽልማቱ በእጩነት ቀርበ ቀርበው እንደነበር ይታወሳል የዛሬውን ዓለም አቀፍ የመረጃ ሰዓታችንን በዚሁ እናበቃለን በያላችሁበት መልካም ጊዜ